ክቡራን የክርስቶስ ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይድረሳችሁ። በሀገርም በውስጥም ያላችሁት መልካም የሱባኤ ጊዜ እንዲሆንላችሁ እየተመኘው በዛሬው ሁለተኛ ቀን ሕማማት ማለት ነው ማክሰኞ የጥያቄና የትምህርት ቀን በሚል ርዕስ ይዤላችሁ ቀርብ ያለው ይችን አጭር ትምህርት እስከ መጨረሻው ድረስ ተከታተሉ። የሕማማት እንደሚታወቀው ሁለተኛው ቀን በግብረ ሕማማቱ በዋናነት በአብዛኛው የሚያነሳቸው የአይሁድን ጥያቄና የክርስቶስን መልስ እና ያስተማራቸውን ትምህርቶች በብዛት መላልሶ ስናነበውና ሲተነተን የሚውለው ይኸው ነው። ስለዚህ የጥያቄ ቀን እና የትምህርት ቀን በመባል ይታወቃል ማለት ነው። እንደሚታወቀው በትናንትናው ጉባኤያችን የበለሷ መድረቅ እና የቤተ መቅደሱ መንጻት በሚል ርዕስ ይዤላችሁ መቅረቤ ይታወቃል። ያላደመጣችሁት ሰዎች ወደኋላ ሂዳችሁ እንድታዳምጡት እያሳሰብኳችሁ የዛሬውን መልካም ትምህርት ብያለው። ሰብስክራይብ፣ ሸር፣ ላይክ በማድረግ ሚዲያችን ደግሞ እንዲሰፋ ተደራሽ እንዲሆን የድርሻችሁን እንድትወጡ ማሳስባለሁ። የጥያቄ ቀን የሚለውን ስናይ በማቴዎስ ወንጌል ምዕራፍ 21 ላይ ቁጥር 17 ጀምሮ ተጽፎ እንደምናገኘው ጌታችን ኢየሱስ ክርስቶስን መተው እንደጠየቁት ተጽፎ እናገኛለን። የጠየቁበት ጥያቄው ደግሞ በምክንያት በዋነኝነት ጌታችን ኢየሱስ ክርስቶስ የአይሁድን ገበያ መፍታቱ ወይም ደግሞ መበተኑ ይታወቃል የበተነበት ምክንያት ደግሞ ቤተ መቅደሱን ገበያ መገባበያ አድርገውት መሸቀጫ አድርገውት ስለነበር የቤተ መቅደሱ ጌታ ስለሆነ የአባቴ ቤት የጸሎት ቤት ነው በማለት አስወጥቶ ገበያውን በትኖታል ይህ ደግሞ በመላ አይሁድ ስለተሰማ ፈሪሳውያንን በጣም አበሳጭቷቸው ነበር ማለት ነው ስለዚህ ሊጠይቁት አስበው መጡ ሲጠይቁት ምን ብለው ነው የጠየቁት ከማን ነው ፈቃድ የተቀበልከው ከምድራውያን ካይናት ነው? ከምድራውያን ከካይናት ነው? ከሌዋውያን ነህ? ወይትስ ደግሞ ከጨሳር ከየትኛው ነው? ለምንድን ነው? በማን ስልጣን ነው? በአይ ስልጣን፣ በማን ስልጣን ገበያ ትፈታለህ? በማንኛው ስልጣን ነው ብለው ይጠይቁታል። ስለዚህ እነርሱ ሲጠይቁት በውስጣቸው የያዙት ያዘጋጁለት ነገር ነበር። እንደሚታወቀው የአይሁድ ጥያቄ በወንጌል ተደጋግሞ ስለምናውቀው በውስጣቸው ፖለቲካዊ የሆኑ ይዘቶችን ፣ ማህበራዊ ስምምነት የሌላቸው ነገሮችን በማንሳት ክርስቶስን ጠልፎ ለመጣል ያሰበና ያለመ ነበር። ክርስቶስ ደግሞ ውስጣቸውን እንኳን የሚናገሩትን በቀላሉ የሚታወቀውን ውስጣቸው የሚያስበውን ማንነት ያውቃል፣ ፈጣሪያቸው ስለሆነ። ስለዚህ ከዚህ በፊት እንደሚታወቀው ለቄሳር ግብር መስጠት ይገባል ወይስ አይገባም የሚል ጥያቄ ይዘው መምጣታቸው ይታወቃል። ለምሳሌ በአንዷን ብር በአንድ በጀርባ በኩል የቄሳርን ስም ያደርገውባታል። በጀርባ በኩል ደግሞ ስም እግዚአብሔር ቀርጸውበት ነበር። በሁለቱም በኩል እንግዲህ ይህ ለቄሳር ግብር መስጠት ይገባል ወይስ አይገባም? ይገባል ገብሩ ቢላቸው ለጨሳር ግብር ገብሩ ይዳል። ይህ ሰው መንፈሳዊ አይደለም ብሎ በአይሁድ ለማስጠላት ያስቡ ነበር። ምክንያቱም ጨሳር የሮማውያን ቅኝ ገዥ ስለነበር በውስጣቸው አይወዱትም እና ከዚ አያይዞ ለማስጠላት ሊጠቀሙበት ፈልገዋል። ሁለተኛው ደግሞ ስመ እግዚአብሔር የተጻፈበት ስላለ ገብሩ ቢላቸው ደግሞ በዚህ ይጠሉታል፣ አትገብሩ ካላቸው ከጨሳር ጋር ያጣሉታል። ስለዚህ በጀርባ ደግሞ ያለችው ስም እግዚአብሔር ስላለባት ግብር መስጠት የሚገባው ለእግዚአብሔር ነው ወይስ ለቄሳር የሚል ጥያቄ ነው በውስጡ ያለው። ስለዚህ እስቲ አምጡት ብሩን ወርቁን ልየው ብሎ ሲያየው በጀርባ የቄሳር ስም አለ። ስለዚህ የቄሳርን ለቄሳር ስጡ አላቸው። በዚህኛው እኮ የእግዚአብሔር ስም ነው ያለው። የእግዚአብሔርን ለእግዚአብሔር፣ የቄሳርን ለቄሳር በማለት መልሶላቸዋል። በዛሬው ቀን ያለውን ጥያቄ ግን በዕለተ ሰሉስ ወይም ደግሞ ማክሰኞ የሚታወሰው ጥያቄያቸውን ግን አልመለሰላቸውም። ለምን? ጥያቄያቸው በጥያቄ ነው የመለሰው። ምን አላቸው? እኔ በማን ሥልጣን ገቢያውን እንደምፈታ እነግራቸዋለሁ። ነገር ግን የዮሐንስ ጥምቀቱ ከየት ናት? ከሰማይ ነው ወይትስ ከምድር አላቸው። አሁን በዚህ ግራ ይጋባሉ። ከሰማይ ነው ብለው እንዳይመልሱ ዮሐንስ ስለ ክርስቶስ አስተምሯል እነሆ የእግዚአብሔር በግ በማለት ብዙ ምስጢራትን አስተምሯል። እና ትምህርቱን ያልተቀበላችሁት ወይም ደግሞ ያላመናችሁበት ለምንድን ነው ብሎ ሊገስጻቸው ሆነ። አይ የዮሐንስ ጥምቀቱ ከመሬት ነው እንዳይሉ ደግሞ ሕዝቡ ዮሐንስን እንደ ነቢይ ተቀብለውታል፣ አምነውታል። ሕዝቡ ያከብሩታል፣ ይፈሩታል ዮሐንስን። ስለዚህ ከመሬት ነው ካሉ ደግሞ ከሕዝቡ ጋር ሊጣሉ ሆነ። ስለዚህ ግራ ተጋብተው አናውቅም በማለት ይመልሱለታል። እንግዲህ አውስ እናንተ ይህን የማትነግዱ ከሆነ እኔም የማታውቁ ከሆነ እኔም አልመልስላችሁም ብሎ ጥያቄውን በጥያቄ የመለሰበት አንዱ ቀን ነው ማለት ነው። ማክሰኞ በዋናነት የጥያቄ ቀን ይባላል። ስለዚህ ሁላችንም ስንሰግድ፣ ስንጸልይ፣ ስንጾም በሕማማት የውስጣችን ጥያቄ ለእግዚአብሔር ስንነግድ ከሸፍጥ የተለየ ከክፋት የተለየ ለመረዳት ለማወቅ መሆን ያለበት ነው። ሁለተኛው የትምህርት ቀን የሚባለው ነው። የትምህርት ቀን ማለት በጣም ረጅም ትምህርቶችን ክርስቶስ ለደቀ መዛሙርቱም ለፈሪሳውያንም ያስተማረበት ቀን በመሆኑ ይታወቃል። የትምህርት ቀን እንደሚታወቀው በዓመት አንድ ቀን የሚታሰብ ሳይሆን ሁልጊዜም ሕይወት በራሷ የትምህርት ቀን ናት። ስነ ፍጥረት የትምህርት እግዚአብሔር ሁሉን ፍጥረታት ሲያስቀምጥ ለትምህርት ለማስተማር ዝግጁ አድርጎ ነው ያስቀመጠው። ከእያንዳንዱ ፍጥረት ከእያንዳንዱ ክንውን ከእያንዳንዱ ስራ ከእያንዳንዱ ስህተት ከእያንዳንዱ ተግዳሮት ከእያንዳንዶቹ ነገሮች በሙሉ አንዳንድ ትምህርት እናገኛለን። በዚህ ቀን ግን በዋናነት የትምህርት ቀን በመባል ይታወቃል ማለት ነው እና ክርስቶስ ለፈሪሳውያን ወዮላችሁ በማለት ጥፋታቸውን ገልጾ በአደባባይ የገሰጸበት ያስተማረበትም ነው። የበለሷን መድረቅ ማይተው ደግሞ የተገረሙበት ጭምር ነው ማለት ነው። በለሷ ለምን እንደደረቀች ደግሞ አብራርቶ ያስተማረበትም ጭምር ይታሰባል ማለት ነው። ማክሰኞ ነበር፣ ሰኞ ነበር የረገማት። ሰኞ የተረገመችው በለስ ማክሰኞ ሲዋት ደርቃ አገኟት ማለት ነው። ስለዚህ ሃይማኖት ከሌለን ማናምን መልካም ሥራ ማንሰራ ከሆንን ሁላችንም የእርሷ በእኛ እንደሚደርስብን ጭምር ማስተማሪያ ነው ማለት ነው ስለዚህ ሁላችሁም ኦርቶዶክሳውያን ምናልባት ለመስገድ የሚመቻችው አገር ውስጥ በየአካባቢያችሁ ቤተክርስቲያን ያለ ሰዎች በየቤተክርስቲያን እየሄዳችሁ ግብረህማሙን እንድትሰሙ አባቶቻችን ስራት ሰርተዋል። በፍትሐ ነገሥትም ተቀምጦልናል። እንደሚታወቀው ረጅም መንገድም ሂዶ ቢሆን መስማት ምናልባት እስከ ስድስት ወር እንኳን የሚወስድ የሁለት ወር ጎዳና እንኳን የሚወስድ ቢሆን ሂዶ ማዳመጥ እንደሚገባ ነው የሚያስረዳው። ምናልባት ደግሞ ቤተክርስቲያን የሌለበትና ማዳመጥ የማትችሉበት ደረጃ ላይ ከደረሳችሁ ደግሞ እግዚአብሔር የተባረከ አይምሮን በማመቻቸቱ ምክንያት በሶሻል ሚዲያዎች በኦንላይን በተለያዩ ምክንያቶች ደግሞ የእግዚአብሔርን ትምህርት እንድንማር እንድንሰማ ሁኔታዎቹ ተመቻችተውልናል። ከእያንዳንዱ ዘመን እግዚአብሔር እያንዳንዱ በረከትን ጭምር ስለሚሰጠን ማለት ነው። ስለዚህ ወንጌል ሚዲያ ደግሞ የድርሻዋን አጭር ትምህርት በግንዛቤ እንዲኖራችሁ እያዘጋጀች ታቀርባለች። ሁላችሁም ደግሞ አንዳች ትምህርት የሚትረዱበት ነገር ካገኛችሁ ለሌሎች እንዲዳረስ ላይክ በማድረግ መጀመር ሁልጊዜም ልምዳችሁ ይሁን። ሸር፣ ሰብስክራይብ ማድረግም መልካም ነው። ሁልጊዜም ዝግጅቱን አቀርባለሁ፣ ግን የድካሜን ያህል እየተደመጠልኝ እንዳልሆነም ይረዳኛል። ስለዚህ ሁላችሁም በጎ ቀና አመለካከት እንዲኖራችሁ ሀሳቤን መለገስ እፈልጋለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መልካም በዓል።